ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? አለው እኔ እግዚአብሔር ይመስገን፣ እናንተን በያላችሁበት ሰላም ፍቅሩ ይብዛላችሁ። ዛሬ ይዤላችሁ የመጣሁት በጣም የገረመኝ ነገር እንደው አንዳንድ ሴቶች ግን ኧረ በስመ አብ እውነት ታሳፍራላችሁ፣ አሳፋሪዎች ናችሁ። እኔ እንጃ ፎሎር እና እንትን ለማግኘት ብላችሁ ይህን ያህል አደባባይ ላይ ራሳችሁን እንደዚህ ማራከስ፣ እንደዚህ ራሳችሁን መጣል ኧረ በስመ አብ ነገ እኮ ራሳችሁ መልሳችሁ ትጸጸቱበት፣ አላችሁ ግን ብትጸጸቱበት፣ ብትሸማቀቁበት ምንም ትርጉም የለውም። ምክንያቱም አሁን ያልተጠነቀቃችሁት በኋላ ምንም ጥቅም የለውም። መቼ ምን እንጃ። እቺ ልጅቷ ያላያት ሰው ያለ አይመስለኝም። አብዛኛው ሰው አይቷታል በየቲክቶኩ በየፌስቡኩ ብዙ ቦታ ተሰራጭታለች። እንዴት እንደምትሆን እንዴት እንደምትሆን አይታችኋታል። ቤተሰብ እንዴት እንደምትሆን ረበስማ ምን አይነቱ ባለጌ ነሽ? እውነት ቤተሰብ ይቅርታ አርጉልኝነት እኔ በጣም ነው ያናደደችኝ። ባለጌ ባለጌ መጨረሻ ባለጌ። ሴት ልጅ ሆነሽ ፎሎወር ለማግኘትና ገና ለገና እንድትታወቂ ብለሽ ይህን ያክል ራስሽን ማራከስ ይህና ክል ራስሽን መጣል፣ ምነው ቢቀርብሽስ ቢቀርብሽስ ፎሎር ባይመጣስ እንዴ! ኧረ እንደዚ አይነት ፎሎር ባፊንጫ ይውጣ። በጣም ባለጌ ባለጌ መጨረሻ ባለጌ ነች፣ ሴት አሰዳቢ። እኔ ብዙ የሚጨመላለቁ ሴቶች አይቻሉ፣ እንዳንቺ ደግሞ አልጋ አላየሁም። እሺ እዚህ ሳር ግድግዳ ላይ ቆመሽ እንዴት እንዴት እንደምትሆኚ እንዴት እንዴት እንደምትሆኚ እንዴ አንቺ እኮ እንዴት እንዴት እንደምትሆኝ፣ ህፃናቶች ያዩሻል። ተዩ ሌላው ትልልቅ ሰው ተዩ ህፃናቶች ራሱ ያዩሻል። እንዴ ምን ነው ይህን ያክል ፈላብሽ? ከፈላብሽ እኮ አደባባይ ላይ መውጣት አያስፈልግም። ሚዲያ ላይ መውጣት የለብሽም። የግድ ሚዲያ ላይ መውጣት አለብሽ? ሌላ አይነት አይዲያ አስሪም። እንዴ ታዋቂነት ታዋቂ ለመሆን ከፈለግሽ ፎሎወር ለማግኘት ከፈለግሽ እኮ ሌላ አይነት አይዲያ መስራት ትችያለሽ። የሚያዝናና ነገር መስራት ትችያለሽ። ቁም ነገር ያለው ነገር መስራት ትችያለሽ። ብዙ ነገር አለ። ጭንቅላትሽን ካሰራሹ መስራት የምትችይው በጣም ብዙ ነገር አለ። ይሄን ያክል ሱሪሽን ከፍተሽ ለምን ራቁትሽ አትሄጅ? ራቁትሽ ብትሄጅ እኮ ቀላል ነው በቃ እኔማ ረፍስ ማሁን ብስቅዱስ አምላክ በአንድ ልቦ እኮ በቃ ራቁትሽን ብትሄጂ ቀላል ነው እንዴ ሁኔታ አካሁኗ እኮ ወይኔ፣ ረብስ ማም ይዘገንናል፣ ይዘገንናል። አሳፋሪ ነሽ አንቺ፣ ቤተሰቦችሽን አሰዳቢ ሴት፣ አሰዳቢ ራስሽ ራሱ የሆነሽን ንንቻ እኔ በምን ቋንቋ ራሱን እንደምገልጽሽ ራሱ አላቅም። በጣም የሆንሽ መረር ነገር ነሽ። እውነት፣ አማርኛው ራሱ ጠፋብኝ፣ አንቺን የምገልጽበት። አረ ምንድን ነው ኢትዮጵያዊ ሴት እኮ ወደ ስነ ስርዓት አላት፣ ጫዋነች። አጉል ስልጣኔ ባንቺ ቤት እኮ ሰልጥነሽ ሞተሻል። ስልጥን ብለሽ ልብሽ ውልቅ ብሏል። ሱሪሽን አውልቀሽ እንዴ ፓንትሽን እያሳየሽ እምታደርጊያቸው እኔ ከሱሪሽ ዝቅ ማረግ ከዚህ ብሽ መክፈት ከሱ በላይ ደግሞ የምታደርጊው አክት የምታደርጊው አክት እኮ በቃ እኔ እንቻ እኔ እንደው ቃላቶቹን አልጠቀምም። እውነት እኔ ቃላቶቹ ራሱ መጠቀም በጣም ነው የሚያስጠላኝ የምትሆኝው አካሁን ግን አሁን ልገልጸው ካሰብኩት ነገር ምንም አይተናነስም። በቃ ረ በስማም እንዲህ እንዲህ አይነቶቹ እንደዚህ አይነት ቆሻሻ የሆናችሁ ሴቶች ናችሁ። ሌላውን ጨዋውን ሴት ስነስርዓት ያላትን ሴት የምታሰድቡ አንቺ ሌላውን ሴት በሙሉ ጠቅልለሽ ምታሰድቢ ደግሞ አሁን ምኖ ያስቃል። እኔ እኮ ምስቁላት ምኖ ያስቃል። ረብስ ማን ባለጌ ናት ይህች። መጨረሻ ሁኔታዋ እንዴት እንዴት እንደምትሆን ደግሞ የምትሰራቸው ቪዲዮ በጠቅላላ ተመሳሳይ አንድ አይነት አንድ እንኳን ሌላ የተለየ አይነት የለም። እንዲህ እንደምትሆኙና እንደምትሰሪው አክት አእምሮሽ ከሆነ ምን አስወጣሽ እዚህ? እዛው አጨርሽ። ፈልቶብሽ ከሆነ ይናክል። ኧረ እኔ ክፉ አታናግሪኝ። እውነት ተረበስማም ግን፣ እንደዚህ አይነት ሴቶች ማለት ነው እኔ እንደው ለማለት የፈለጉት ራሱ እንደዚህ አይነት ሴቶች አስቡ። እውነት የአሁኑን ፎሎወር አይደለም ማሰብ ያለባችሁ፣ የአሁን መታወቃችሁን፣ የአሁን ፎሎወር ማግኘታችሁን አይደለም ማሰብና ማስተዋል ያለባችሁ። ነገ ይሄ የሰራሹ ቪዲዮ ሴፍ ተደርጎ ይቀመጣል። የዛሬ አስር ዓመት ሃያ ዓመት ቢሆን አይጠፋም። አንቺ መልሰሽ ራስሽ ታፍሪበታለሽ ትሸማቀቂበታለሽ ነገ አንቺ ሴት ነሽ ትወልጂ ይሆናል ልጅሽ ያየዋል አንቺ በሰራሹ ስራ ልጅሽ ይሸማቀቃል ልጅሽ ያፍራል ቤተሰቦችሽ እንዴ ረበስማን ቤተሰብ የለሽም ቤተሰቦችሽ እንጃ አላዩሽ እንደሆን በአንቺ ቤተሰቦችሽ ይሰደባሉ በቃ እኮ እኔ የምዝረብስ ማምረ እኔ ምለውን ያጣሁት፣ እንደው አኳ ሆኖ ሁኔታዋ መጨረሻ ባሌጌ እንጃ ባሌጌ፣ ባሌጌ የሚለው ቃል ራሱ እኔ አይገልጽሽም። ኢትዮጵያዊ ሴት እኮ ስነ ስርዓት አላት። አጉል ስልጣኔ አንዳንድ ሴቶች እንደ ሰለጠንን ብላችሁ የምትሰሩትን ራሱ አታቁ። ስልጣኔ በዚህ ነው? አንድ ሰው እንደ ሰለጠን የሚታወቀው እንደዚህ ክቡሩን አደባባይ ላይ ሲያዋርድ ነው? እንደዚህ ሲጨመላለቅ ነው። ተጨመላለቅሽ አንቺ። እንደዚህ አይነት ስልጣኔ በአፍንጫ ይውጣ። እኔ እንጃ፣ እኔ ባልሰለጥን ባልሰለጥን ይቅርብኝ ስልጣኔ ሁሉ እዛው ይቅርብኝ ብዬ ነው የምለው። እንደዚህ አይነት ስልጣኔ በአፍንጫ ይውጣ። ያው በእሷ ቤት እኮ ሰለጠንኩ ብላ ነው እንደዚህ የምትሆነው። ምቻ ረበስማም ረበስማም። እንደዚህ አይነት ሴቶች ግን እኔ እንጃ፣ ከራሳችሁ አልፋችሁ ተርፋችሁ ሌላውን ሴት ታሰድባላችሁ። ኢትዮጵያዊ ሴት ስነ ስርዓት አላት። አረ አንቺ ወግ የሚባል ነገር አለ፣ ባህል የሚባል ነገር አለ። ኢትዮጵያዊ ልጅ ተቆንጥጦ ተገርፎ ስነ ስርዓት ይዞ ነው ያደገው፣ አብዛኛው ኢትዮጵያዊ ከገጠር እስከ ከተማ። አንቺ አልተቆነጠጥሽም። እሺ ኢትዮጵያዊነትን አታይቂውም እንዴ? አሰዳቢ ሴት፣ አሰዳቢ ነሽ አንቺ። እንዴት እንደምታስጠላ ብስማ፣ ራቁትሽን ብትሄጂ ነው የሚቀልሽ። እንደኔ እንደኔ ምንም ሱሪው ራሱ ማጥለቁ ምንም አያስፈልግም። አንቺ ሕጻናቶች እንዳያዩሽ፣ ልጆች እንዳያዩሽ። አንቺ ልጆች ታበላሻለች፣ ሕጻናቶች ታበላሻለች። የአሁን ጊዜ ልጅ ደግሞ ከስልክ ላይ ራሱ አይነጠልም፣ ስልክ ላይ ተጥዶ ነው አሁን እንደዚች አይነቷን ሲያይ ምን ይላል? ምንድን ነው የሚማረው ከአንቺ? እኔ እኮ ያልገባኝ ነገር ራሱ የምታስተላልፊው ምንድን ነው? ሰውን እያዝናናሽ ነው? ሰውን እያጉላላሽ ነው? ሰውን እያባለግሽ ነው። እንደኔ ሰውን እያባለግሽ ነው። ወንዶቹን እያባለግሻቸው ነው። ሌላ ምንም ነገር አይደለም። ቪዲዮች ምንም የሚያዝናና ነገር የለውም ከብልግና ውጭ። ራሳችሁን ራሳችሁን ዞር ብላችሁ አስቡ። ነገ ነገ ትጸጸቱበታላችሁ። እንዲህ አይነት ስራ የምትሰሩ ሴቶች የምትገርሚ ነሽ። ብቻ የማርክና የቤዚ ጉዳይ ደግሞ ቤዚ እያለቀሰች እየተነፋረቀች ምናምን ምን ጉድ ነው እንዴ! አንቺ እንደዚህ ከእሱ ጋር እየተለጣጠብሽ ምን እያልሽ እየዘለልሽ ቪዲዮ ስትሰሪ ፍቅር ይዞን ብለሽ እንዴት ታስቢያለሽ? ወንድ ልጅ አደለ እንዴ? አንቺ የማትፈልጊው እኮ ነገር ከሆነ የማትወጂው ነገር ከሆነ፣ ምንድን ነው አንቺ እሱ ላይ ምን አለጣጠፈሽ? እንደዚህ ርቀትሽን ጠብቀሽ ቪዲዮን አሰሪ። ቪዲዮ ብቻ ለመስራት ከሆነ የማትፈልጊው ነገር ከሆነ ደግሞ ለምንድን ነው እውነቱን የማትናገሪው? እኔ ያየሁት እንግዲህ ይሄ ነው። ልጥፍ ልጥፍ ልጥፍ እፍ እፍ ስቲ ስዘይ ምን ስቲ ቆይተሽ አሁን ደግሞ ፍቅር የተቀበይ ሲልሽ አልቀበልም ብለሽ ቁጭ እህ፣ መነፋረቅ ምን የሚሉት ነው? ኧረ እንደው አሁን ሴቶቹ አስጠላባችሁ። ረ በስማም አስጠላባችሁ፣ ረበስማም በጣም ነው ያስጠላባችሁ። እኔ እንጃ ምን እንበላችሁ። እኛ እኮ ቪዲዮችሁን ራሱ አይተን ምን አይነት አስተያየት ራሱ እንደምንሰጥ ራሱ ግራ ግብቶናል፣ ግራ ተጋብተናል ራሱ ምን ሰጠውን አስተያየት። የሆነ የምታደርጉት ሁሉ የሆነ ጭምልቅልቅ ያለ ነገር ነው። እንዴት አንቺ ፍቅር አይዘውም ብለሽ አሰብሽ? ሁኔታዎቹ የምትሰሩትን ቪዲዮ የምታደርጊው ነገር እኮ በቃ እንደምትወጪው እንዳምታፈቅዲው ነው ነው። ወይስ አንቺ ሌላ ጓደኛ አለሽ? ካለሽ ደግሞ አለኝ ብለሽ ነገሪው። ግልጹን መናገር ነው፣ ሌላ ነገር የለውም። ብቻ ግን እኔ እንጃ ኧረ በስመ አብ እናንተስ የዩትዩበሮች ውስጥ ድራማም እየሰራችሁብን ሊሆን ይችላል፣ አይታወቅም። ያው የዩትዩብ ነገር ይታወቃል። አይዲያ ሲቸግር ግራ ሲያጋባ አይዲያችሁም ሊሆን ይችላል። ግን እኔ ከሁሉም የገረመኝ የዝች ነው። ፎሎወር ለማግኘት ብላ እንደዚህ ስትሆን እንደዚህ በአንቷ እስከሚታይ ድረስ አክቷ ረ በስላሴ ቤቻ በጣም በጣም በጣም አሳፋሪ አሳፋሪ። እንጃ ምን እንደምላት ራሱ አላቅም? እኔ ለሱ አማርኛው ራሱ አጠረኝነት ነት። እሺ ቤተሰብ፣ ዛሬ ይዤላችሁ የመጣሁት ቪዲዮ ይሄ ነበረ። ላይክ አርጉ፣ ሰብስክራይብ አርጉ፣ ኮሜንት አርጉ። ወዳችኋለሁ። ሰላም ቆዩኝ። በያላችሁበት ሰላሙን ይብዛላችሁ።